አዲስ ነገር ሆኖልሻል፣ በቃ አሜን። እግዚአብሔር አለኝ በሮች ሁሉ ከፍቷል በይ፣ አሜን። እግዚአብሔር በሮች ሁሉ ከፍቷል፣ ተከፍቷል፣ ተከፍቷል። በህይወትሽ ላይ የሚወረወር ፍላስ አለ፣ እግዚአብሔር ግን እንደዚህ አለ፣ በዚህ አመት ተፈተሽ ትለቀቃለች፣ አሜን። አንቺ አይደለም ዘርማን ዘርሽ ትለቀቅ በአንቺ ምክንያት ብዙ የሚለቀቅ የሚባረክ ትውልድ አለ። ኢየሱስ ጌታ ነው። ከየት ነው መጣሽ? ከሩቅ አገር። ምንድን ነው ያለሽው? ለመሄድ ነው የምትፈልጊው? ካናዳ ቲድ አገልጋይ ነው። እግዚአብሔር በሮችሽን ከፍቷል። እኔ ብዙ ሰው በአንቺ ምክንያት ሲባረክ ሲፈታ ቀንበር ሲሰበር፣ እያየሁት። አሜን። ትልቅ ጥላይ ለብዙዎች እናት አደርግሻለሁ ለኝ። አሜን። እናት ነው ስሜ ራሱ አአ ስምሽ ማን ነው? እናት ነው። እናት አደርጋለሁ ነው አለኝ። እናት አደርጋታለሁ ነው። እጃችሁ ከፍ አርጎ፣ ከዛሬ ጀምረው ርቀሽ እንዳትሄጂ የሚከታተልሽ የጠላት ምክር ለዘላለም ተመታ። ኢየሱስ ጌታ፣ ምድርቷን እግዚአብሔር በእጅሽ አሳልፎ ይሰጣል። ቀንበር ተሰበረ። ከዛ ውይ በኋላ ስኬት ብቻ ነው። አሜን። ብዙ ጊዜ ትሮጣለህ። ለምን ትሮጣለህ? እዛ፣ አዎ፣ አንተ ና፣ አዎ ና። ትሮጣለህ፣ ብዙ ጊዜ ነው የምትሮጣ እያየን ያለ

እግዚአብሔር ከጠላቶች በላይ አደርግሃለሁ አለኝ። እኔ በጣም ትሮጣለህ። ወዳጅ መልሶ ጠላት ይሆንብሃል። እራስህ ወዳጄ ነው የምትለው ጠላት ይሆናል። የማይቀየር ነገር የለም በህይወት ላይ ብዙ ሁኔታ ተቀይሮ ነው ሚያየው። ግን ውስጥ ይበራል በጣም ጌታን ታምናለህ አልፋ አለ ነው የምትለው። ያለበት አይመችም፣ ግን ትልቅ ነገር ይታያል። እግዚአብሔር እንደዚህ አለ እንዳየው አደርጋለሁ አለ። አሜን፣ አስወርሳለሁ። ልክ ነው የማወራ ነገር ልክ ነው። እግዚአብሔር አስወርሳለሁ። አሜን። እጃችሁ ከፍ አድርጉና ይሄን ሰው ትወርሳለህ በሉት። አሜን። ትወርሳለህ በሉት።

ዋቀየ ገልገለ ከ ደንቀራ ከሙመነ ኬሰን ኬስ አጨጨም ሴ ባሴር አሜን። ኡጂራይዲ ከደጋርታ ሲጅጅረም አን ትልቅ ነገር ሲከፍቱ እያየ አን ይከፈትላችሁ፣ አሜን። ሰላሙ ሆኔ በእናንቴ ቤት በረከቶ ሆኔ ነገራችሁ ስራችሁ ተቀየረ። የማይቋረጥ ሰላም ሆኗል።